ምሳሌ በጣም ደንግጣ እንዴ፣ ቅድስት እዚህ ምን ትሰሪያለሽ? ያለሽ ያንቺ ከላስ እኮ እዚህ አይደለም ነበር ያለቻት። ብሩክ በጣም ተደናግጦ ቆጭ ብድግ ነበረ ያሉት ማለት ነው። ምሳሌም ክፍልሽ አትሄጂም? እንዲህ ነው እዚህ ማደር ፈልገሽ ነው? እዚህ ማደር ተፈለግሽም ተኝ፣ አልጋው ለሶስት ይበቃናል ነበረ ያለቻት። ያው ቅድስትም አይ እሄዳለሁኝ ስትላት እኔ ልተኛ አልመጣሁም። የመጣሁት ግን ሚስት ጥያቄ ጠይቃል ነበረ እና ይሄ ጥያቄ ምንድን ነው ነበር ያለችው። ብሩክም በጣም ተርበተበተ። ለምን ሀሳባቸው እንግዲህ ከቅድስት ጋር ነው እንጂ ስለ ምሳሌ ትምህርት አልነበረም። ግን ሆኖም መልሶላታል ብለን እናስባለን። ወደ ሞገስ ስንመለስ ደግሞ ሞገስም ያው ዝና እየተከታተለው ስለነበረ በመኪና አምልጦ ሆቴል ክፍል ይዞ ለብቻው ይገኛል። ሉላ በጣም ተጨንቃለች ማለት ነው፣ የት እንዳለክ ንገረኝና ሪያድ ላክልኝ እኔም ልምጣ ስትለው፣ አይ አይሆንም፣ ዛሬ ብቻ እደሪ፣ ከዛም በኋላ ነገ ሁሉም ይስተካከላል፣ ብሩክንም ስለምናገኘው ይሄ ድብብቆሹ ያበቃል፣ የዝና ጉዳይ ብሎታል ማለት ነው። ዝና እንግዲህ ጋርዶችን በማስመጣት ሞገስማ አልሄደም እዚህ አካባቢ ነው ያለው። መኪና ውስጥ ገብቶ እኔ ሸውዶኛል። ስለዚህ ሉ ላይ ያለችው እዚህ ነው ብሎ እንግዲህ መሐሌትን ዋጋ ትከፍል ያለሽ ቤት ዝም ብሎ የሚሰጥሽ መሰለሽ እያላት ይገኛል። እንግዲህ መሐሌት ለቤት ብላ ብዙ መስዋዕትን ብትከፍልም እሷን ወንጀል ውስጥ ለማስገባት እየጋፈጣት ይገኛል ማለት ነው። ኤፍራታ ይሄ ጉዳይ ይቅርብሽ። ዝና አንቺን እየተጠቀመብሽ ነው። ሉላን ታገኛ፣ ቤቱን አታገኝም ብላታለች። አንቺ ደግሞ ሁሌም መልካም ነገር አትመኝም፣ ተንኮል ብቻ እያለቻት ነበረ ማለት ነው። ሉላ ኤፍራታ ይሄንን ብትነግራትም ማህሌት ግን ዝናን እኔ አምነዋለሁ ብላለች ማለት ነው። ያው አንዳንድ ጥቅማጥቅም ስለሚሰጣት ይክደኛል ብላ በፍጹም አላሰበችም። ግን አሁን ምን እያለ ነው ዝና፣ ማለት የሞገስን የማስወገድም ሆነ የመከታተል ለአንቺን ስራ እኮ እኔ እየሰራሁ ነው። ደግሞ ምን አይነት ነፈዞች ልጆች ነው የላክሽልኝ፣ ቦታ ቦታ ያዙ ብዬ ብሰጣቸውም ጥለውኝ የሄዱ ነበር ያላት ማለት ነው። እንግዲህ ሰውን ለሊት ሙሉ የሚጠብቅ ምን አይነት ነው? እኔ እኮ የምለው ዝና መሐሌት ናት፣ ወንድ ዝና ነው ወንድ። እዚህ ጋር ድራማው ላይ እታችሁ ከሆነ ማለት ነው፣ ሁሉንም ነገር ላይ መሐሌት እንድትጋፈጥ ነው የሚያደርገው እሱ ደግሞ ወደኋላ ኋላ ነው የሚሸሸው ማለት ነው። ሆኖም ግን እንግዲህ ከሉላም በጣም ተጨንቃ ብትገኝም ያው ዝና ታገኛት እንደሚወስዳትና እንደሚገላትም ተናግራለች ማለት ነው። አይዞሽ ብሏታል፣ ሞገስ አጽናንቷታል ማለት ነው። እንግዲህ ቅድስትና ብሩክ ዓለማቸውን የሚቀጩ ይመስላል። ቅድስትዬ ዬ ያድርግልሽ። ምሳሌም ስትመኘው የነበረውን እናትነቷን ያሳካላችሁ ማለት እፈልጋለሁ። ያው ድራማም ቢሆን ቅድስት መልካም ልጅ ናት። እውነት ስለሆነ እንግዲህ ያላትን የምታካፍል፣ ያለ ደሞዝ የምትሰራ አስባችሁታል። ስድስት ዓመት ያለ ደሞዝ መስራት አንድ ቤት እኔ ብሆን አላደርገውም ማለት ነው። እና ያው ብቻ ስታደሉት ይታደሉታል እንጂ አይታገሉትም እንደሚባለው ነው ማለት ነው። መታደል ነው ሁሉም ነገር እላለሁኝ። ሰላም ውድ ተመልካቾቼ፣ እንዴት አላችሁ? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ ላይ ካርጉኝ፣ ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ይሰውራችሁ እላለሁኝ ማለት ነው። እንግዲህ ከቅርብ ጊዜ ወዲህ ተወዳጅነትን ያተረፈው የምሳሌ ድራማ ክፋትም መልካምነትም የምናይበት የመሀሌት እንጀራ እናቷ ምሳሌ ላይ ብዙ ክፋት ብታረግም ምሳሌ አሁን አብባ ትገኛለች ማለት ነው። መሀሌት ደግሞ ገና ለገና ብሩክ የሸጠውን ቤት ዝና ይገዛልኛል ብላ እየተንከራተተች ፖሊስና ሌባ እየተጫወተ ትገኛለች ማለት ነው። ይሄ ራሱ ለሷ አንድ ውርደት ነው። ክዳራችሁን ፈታችሁ እንግዲህ ድሃ ሆኜ አልኖርም ብሎ ገና የሰውን ህይወት አጥፍቶ ቤት መመኘት ማለት ይሄ ራሱ በጣም ኃጢያት ነው ማለት ነው። ግን ድራማም ሆኖ አለ ይሄንን የሚኖረው አስተማሪ ነው። እንግዲህ ትምህርቱላችንም እንወስድበታለን ዝና እንግዲህ ሉላን ተጠቀማ ሰንበት በት ብሏል ማለት ነው። ሞገስ በአሁኑ ሰዓት አምልጦት ወደ ሆቴል ሄዷል። ግን መኪና ውስጥ ነው ብሎ እንግዲህ አስከብቦ ዝና እያስጠበቀው ይገኛል ማለት ነው። ማህሌት ተጠራጣሪና ክፉ ስለሆነች እንዴት ብታሰብ ነው ይሄኔ እሱ ሄዷል፣ ሌላ ቦታ መኪና ውስጥማ አይቀመጥም ብላ ብትለውም አንቺ እኔን አትመክሪኝም እኔን አታሉኛል መኪና ውስጥ ነው ያለው የትም አላመለጠም እያለ ይገኛል ማለት ነው። ዝና እንግዲህ ቤት ዝም ብለሽ ማግኘት የለብሽም የሞገስን ስራ እኮ እኔ ነኝ እየሰራሁ ያለሁት ያለው ስለዚህ አንቺ ነሽ የሆነ ነገር ተተፈለገ ደግሞ በአምስት ደቂቃ ውስጥ እኔጋ መድረስ አለብሽ ሎ እንግዲህ ለሊት ሁሉ ሞገስ እየጠበቀ ይገኛል የዝና ጉረኛው ማለት ነው። እንግዲህ ሉላ በጣም በመፍራት ከሞገስ ጋር ለማደር ብትፈልግም ሞገስ ግን በአሁኑ ሰዓት እኔ ተደብቄ ነው አንቺን፣ ዝም በይ ማንም ቢያንኳኳ በር እንዳትከፍቺ፣ ይሄ ነገር ያበቃለታል። ነገ ደግሞ ከብር ጋራ እንገናኛለን። ደውያለሁ ለዳጣ ሁሉንም ነግሪያታለሁ ብለዋለች ማለት ነው። እንግዲህ ይህን ጉዳይ ብሩክ አልሰማም። ብሩክ አሁን አዲስ ፍቅር አዲስ ፎንቃ ድንግል አግኝቶ ከቅድስት ጋራ በቃ አለሙን እየቀጨ ነው ማለት ነው። እና መሐሌት ጎርታ ብትሄድም ቅድስት እየሄድ ከነ ድንግሎ አግኝታል ማለት ነው። አንዳንዴ ኮ ነገሮች ላይ ስትገፉ ጥሩ ነው፣ አትክፉ እንጂ ማለት ነው። መልካም ላይ ይጥላችኋል። እንግዲህ ቅድስት በጣም ያው እንግዲህ ከብሩክ ፍላጎት አላት፣ ግን ምሳሌ መታ ነው። በመሀል እንትን ያለቻቸው፣ ሆኖም ግን እሷን በቃ ጋሽ ሄጅ ልተኛ እያለ ስትግደረደር አልጋው ላይ ተዘርራለች ማለት ነው። እንግዲህ መልካም መልካም መልካም፣ የመኝታ ሰዓት ይሆንልሽ ቅድስት ማለት ነው። የተመኘሹን በማግኘት ሸኔ በጣም ደስ ብሎኛል፣ የምሳሌ ድራማ ላይ እውነት አሁን በጣም ድራማው እያማረ እያበበ መጥቷል ማለት ነው። ያው እንግዲህ ዝና በጣም በመናደድ እግሩን ወዲህ ወዲያ በማለት እንግዲህ በጣም ተናዶ ይገኛል። ያለ ሉላ መኖር እንደማይችል ማለት ዓይንህም ግለጥ እንጂ ሉላ ከእንግዲህ ከአንተ ጋር አትመጣም፣ አታገኛትም ይሄን የሌላ ቦታ ይዟት ሄዷል። እኔ ሞገስን አውቀዋለሁ ብትለውም እኔማ ሉላን አጥቼ መኖር አልችልም አባቴ እራሱ ቢሰማኝ በሽጉጥ ነው ግንባሬን ብሎ የሚገለው ሉላን ከማጣ ሞቴን መርጣለሁ እያለ እንግዲህ ጉራውን እየቸረቸረብን ይገኛል። መሀሌትና ዝና መልካም መንከራተት፣ መልካም መቃጠል። ብሩክና ቅድስት መልካም የፍቅረኛሞች የአዲስ አፍላ ፍቅር ይሆንላችሁ። ሉላና ሞገስ ደግሞ እንግዲህ ያጣፍጥላችሁ። ሉላም ነፃ ወጣ በሰላም የምትንቀሳቀሱት ያርግላችሁ ማለት እፈልጋለሁኝ። እዳቃዬ እንግዲህ አንድ የጠረጠረችው ጉዳይ አለ። እሱንም ቅድ ለምሳሌ ብትነግራት ምን ማለት ነው እናቴ ብትሆን እፈልጋለሁ እያለች ነው ያሳ